በአጠቃላይ 55 ዓመታትን በፈረንሳይ ትልቁ ሊግ ቆይቷል። ወደ ታችኛው ሊግ ወርዶ ከተመለሰ በኋላ ደግሞ ተከታታይ 51ኛ ዓመቱ ነው። ከክለቡ ምስረታ ጀምሮ ያለፉትን 15 ዓመታት ያክል ስኬታማና አስፈሪ ወደ መሆን እያደገ የመጣበት ጊዜም አልነበረም። ምንም እንኳ በ1986ና በ1994 የሊጉ ሻምፒዮን የነበረባቸው ዓመታት ቢሆኑም አሁን ፓሪስ ሴን ጀርሜን ሌላ ታሪክ ላይ ነው። አዳዲስ ሻምፒዮኖቹን ማሳየት የተሳካላት ሙኒክ ከተማ አምስተኛውን አዲስ የአህጉሩ ዋንጫ ባለ ክብር አስተዋውቃለች። በሻምፒየንስ ሊጉ ታሪክም 24ተኛው አዲስ የአውሮፓ ሻምፒየን ክለብ ፒኤስጂ ሆኖ ተመዝግቧል። ክንግራቹሌሽንስ ፒኤስጂ ኪንግስ ኦፍ ዩሮፕ 2024/25 የውድድር አመት ለኳታር ስፖርት ኢንቨስትመንት ባለሀብቶች ና በሀብታቸው ይበልጥ እየጎመራ ለሚገኘው የፈረንሳዩ ክለብ ገና አልተጠናቀቀም። ለአመታት ሲያልሙትና ሲመኙት የቆዩትን አጉራዊ ዋንጫ እጃቸው ቢያስገቡም ሁለት ተጨማሪ ዋንጫዎች ከፊታቸው ይጠብቃቸዋል። ብዙ አነጋግሮ ወደ ተግባር የተቀየረው የመጀመሪያው የዓለም ክለቦች ዋንጫ ና ከአውሮፓ ሊግ አሸናፊው ቶትናም ሆትስፐር ጋር የሚደረገው የአውሮፓ ሱፐር ካፕ ፍጻሜ ቀደም ብሎ ካሳኩት የፈረንሳይ ሊግ አንድ የፈረንሳይ ዋንጫ ና ሞናኮ ሰልፉን በማሸነፍ የወሰዱት የፈረንሳይ አሸናፊዎች አሸናፊ ዋንጫ ጋር ሲደመር በአንድ አመት ስድስት ዋንጫዎች መሆኑ ነው። ይህን ለማድረግ ደግሞ ቡድኑ ሙሉ አቅምና መነሳሳት ላይ ይገኛል። ለአሁኑ ግን የክለቡን ታሪክ ወደ ሌላ ምዕራፍ ያሸጋገረውና ከታላላቅ ክለቦች ተራ ያሰለፈውን የአውሮፓ ሻምፒየንስ ሊግ ዋንጫ ክብር እናውራ። ፔዤ በምን መንገድ ተጉዞ ና ተገዳዳሪዎቹን አልፎ እዚህ ደረሰ? የክለቡ አመራሮች አሰልጣኙ ና ተጫዋቾች ውስጥ በምን አይነት የዋንጫ ራቢን ታሪክ ሰሩ? በከዋክብት ያልተሳካው ህልም ባልተጠ ጠበቁ ወጣቶች እንዴት እውን ሆነ? በጥቂቱ እንመለከተዋለን። አብራችሁን ቆዩ። የአውሮፓ እግር ኳስ ማህበር ሶስቱን የአህጉሩ ውድድሮች በአንድ ምድብ በሚደረጉ የጥሎ ማለፍና ደርሶ መልስ ጨዋታዎች እንዲካሄዱ የወሰነው በዚህ አመት ነው። ሻምፒዮንስ ሊጉ፣ የዩሮፓ ሊግና ኮንፈረንስ ሊጉም በዚህ መንገድ የዋንጫ ባለቤቶቹን አሳውቀዋል። የውድድሩ ቅርጽ በጅማሬው ግራ አጋቢ ምሰል እንጂ ለፉክክሩ ድምቀት መስጠቱ ታይቷል። በተለይ ሻምፒዮንስ ሊጉ ከ2003/2004 ዓመት በኋላ ማለትም ፖርቶ በሆዜ ሞሪኒዮ መሪነት ሞናኮን አሸንፎ ሻምፒዮን ከሆነበት አመት ጋር በብዙ ቁጥራዊ መመዘኛ ዳኛዎች ተመሳሳይ ሆኗል። በጨዋታዎቹ ሜዳ ላይ የተመዘገቡ አዛዊ መረጃዎች የሚህንኑ ያሳያሉ። ለዚህ ደግሞ የአዲሱ ሻምፒዮን ፔስጂ ተጫዋቾች ሚና ከፍ ያለ ነበር። አሰልጣኝ ሉዊስ ኤንሪኬም በሀገሩ ክለብ ሪያል ማድሪድ ከተገፋበት የልጅነት መጥፎ ትዝታ አውርቆ በመሄድ የዚህ ደማቅ ታሪክ አካል መሆን ችሏል። You look brilliant. You've just won the Champions League. How does it feel? I, I feel terrible.

በልጅነት የእግር ኳስ ህይወቱን በማድሪድ የጀመረው የአሁኑ አሰልጣኝ ሉዊስ ሄነርኬ ወደ ተቀናቃኙ ክለብ ባርሴሎና በማምራት ላማሲያ አካዳሚን ተቀላቀለ። ቆይታውን በካምፕኑ የማይረሳ የእግር ኳስ ትዝታን ጽፎ እንዲያልፍ ያስቻለው ነበር። ከዚያም ለተጫወተበት ክለብ አሰልጣኝ በመሆን የ2015ቱን የሻምፒየንስ ሊግ ዋንጫ ጨምሮ ከሌሎች ተጨማሪ ዋንጫዎች ጋር በስኬት ካታላን ለቋል። መዳረሻ የነበረው ፓሪስ ደግሞ በሌላ የቤት ስራና ያልተጻፈ አዲስ ምዕራብ ጠበቀችው። አሁን ላይ ግን ሁሉም የሚነበብና የሚነገር ታሪክ ወደ መሆን ተቀይሯል። በግል ህይወቱ ሴት ልጁን ገና በዘጠኝ ዓመት ለጋ እድሜዋ በአጥንት ካንሰር ምክንያት በሞት መነጠቁ ጨለማ ቀናትን እንዲያሳልፍ ያስገደደው ክስተት ነበር። ያንን ሐዘንና እንባ በሳቅ ለመለወጥ የነበረው ጥንካሬም ከእርሷ አልፎ ለሚሊዮን የፓሪሱ ክለብ ደጋፊዎች የደስታ ምክንያት እንዲሆን አስችሎታል።

ፔዤ ከ2016-17 የውድድር አመት በኋላ ዘንድሮ ያለ ውድ ተጫዋቹ ኪሊያን ባፔ አመቱን ጀምሯል። ከእርሱ ቀደም ብለው ኔይማር ጁኒየርና ና ሊዮኔል ሜሲ ፓሪስን ለቀዋል። ከእነዚህ የወቅቱ የእግር ኳስ ባለሟሎች አስቀድሞም ዝላታን ኢብራሂሞቪች ና የእግር ኳስ ምታተኛው ሮናልዲኖ ጎቾ በፓርክ ደ ፕሬንስ ቆይታ ነበራቸው። ሁሉም ግን የዘንድሮውን ታሪክ ማሳካት አልቻሉም። የነገ ተስፈኛ ወጣቶች ና የጥቂት አንጋፎች ጥምረት ብቻ ለዚህ ስኬት እድለኛ ስብስብን መፍጠር ችሏል። ለፓሪዛኖቹ ባለፈው ክረምት አምስት ነፍስ ያላቸው ተጫዋቾችን በዝውውር ሲያስፈርሙ አስር ነባሮችን ደግሞ በውሰት ለተለያዩ ክለቦች ሰጥቷል። በድምሩ 240 ሚሊዮን ፓውንድ የወጣባቸው ዣኦ ኔቬስ፣ ዊሊያም ፓቾ፣ ዴዚሬ ዱዌ፣ ቪቻ ክቫሪሽኬሊያ እና ና ግብ ጠባቂው ማትፌ ሳቫኖቭ በመጀመሪያ ዓመታቸው ስማቸውን እንዳይረሳ አድርገው ፓሪስ ላይ አትመዋል። በውሰት ከለቀቁት መካከል የሆኑት ራንዳል ኮሎሞኒ፣ ሬናቶ ሳንቸስ እና ማርኳ ሲሆን መሳሰሉት የመሳሰሉት ደግሞ በመጥፎ አጋጣሚ ከዚህ ታሪክ ጋር ተላልፈዋል። የዘንድሮ ሻምፒየንስ ሊግ 75,000 ተመልካቾችን በሚይዘው አሊያንዝ አሬና ላይ ፍጻሜውን ከማድረጉ አስቀድሞ ፔዤ በስፔን፣ ጀርመን፣ እንግሊዝ ና ሌሎች ሀገራት ክለቦች የተፈተነባቸውን ጨዋታዎች አድርጓል። ከዋንጫ ጨዋታ በፊት ባደረጋቸው 16 ግጥሚያዎች በባየር ሙኒክ፣ አትሌቲኮ ማድሪድ እና አርሰናልን በመሳሰሉ ቡድኖች ተሸንፏል። ማንቸስተር ሲቲ ላይ ካስመዘገበው ጣፋጭ ድል በኋላ ግን ቡድኑ ሙሉ በሙሉ የተለየ መሆኑን ያስመሰከረበትን ጉዞ አድርጓል። ሊቨርፑል፣ አስቶን ቪላና አርሰናልን በጥሎ ማለፍ ሩብ ፍጻሜና ግማሽ ፍጻሜ ግንኙነቶች አሸንፎ በእንግሊዝ ክለቦች ላይ የበላይነቱን አሳይቷል። ወደ ዋንጫው ያደረገው ግስጋሴም በ11 ድል በአንድ አቻ ውጤትና በአምስት ሽንፈቶች የታጀበ ነበር። የሙኒኩ ፍጻሜም በተንታኙ ሚሊዮኖች እይታ የአባትና ልጅ አሰላለፍ የታየበት ቢሆንም የፓሪስ ወጣቶች ግን በሚላን አንጋፋዎች ላይ ፍጹም ብልጫ ወስደው ልጅ ቢሮጥ አባቱን አይቀድምም የተባለውን ተረት ሽሮ ተጠናቋል። የጣሊያኑ ክለብ ኢንተር ሚላን በአንድ ነጥብ ልዩነት የሴሬው ሁለተኛ ቡድን ሆኖ ባጠናቀቀበት ዓመት ተጋጣሚያቸው ፔዤ ገና ስድስት ጨዋታዎች እየቀሩ በ19 ነጥብ ልዩነት ተቀምጦ ነበር። የሊግ አንድ ሻምፒዮንነቱን ያረጋገጠው በሰላሳ የሊጉ ጨዋታዎችም ሳይሸነፍ ለዋንጫው በቅቷል። በልዩነት የሚጠቀሱ በርካታ ተጫዋቾችን የያዘው የቡድኑ ስብስብ በ21 ግቦቹ የሊጉ በድምር 33 ግቦቹ ደግሞ የክለቡ ከፍተኛ ግብ አስቆጣሪ ሆኖ ያጠናቀቀውን ኦስማን ዴምቤሌ ያክል ስኬታማ ዓመት ሰባትን ያሳለፈ የለም። የ27 አመቱ ተጫዋች በሙኒኩ ምሽት ለብሔራዊ ቡድን አጋሮቼ ቤንጃሚን ፓቫርድ እና ማርከስ ቱራም የደስታ ምሽትን አልሰጣቸውም ያለበትን ቃሉን ፈጽሟል። የባሎን ዶር እጩነት ብቻ ሳይሆን የአሸናፊነት ግምቱም አሁን ለእርሶ ያደላ ሆኗል። ሌላኛው የፍጻሜው ጨዋታው ኮከብ ዴዚሬ ዱዌ ከሬንስ ወደ ፓሪስ ከተዛወረ በኋላ የማይረሳ ምሽትን በሙኒክ አሳልፏል። ገና በ19 ዓመት ዕድሜው በፍጻሜ ጨዋታ ግብ በማስቆጠር ና የግብ ኳስ በማመቻቸት ቀዳሚው ተጫዋች ሆኗል። ፓትሪክ ክላይቨርት ና አንሱ ፋቴ እንዲሁም ክርስቲያኖ ሮናልዶ ና ሊዮኔል ሜሲ በ17፣ 18 ና 19 ዕድሜያቸው በውድድሩ ካስመዘገቧቸው ክብረ ወሰኖችም ተጋሪ ለመሆን ችሏል። በተመሳሳይ የቡድኑ አምበል ማርኪኒዮስ የቀድሞ የክለቡ ተጫዋቾች የሆኑት ጃሉ ጆርጂ ቡፎን ና ዝላታን ኢብራሂሞቪች 104 ሻምፒየንስ ሊግ ጨዋታዎችን በማድረግ ክብረ ወሰኑን ይዘው፣ ነገር ግን ዋንጫውን ሳያሸንፉ እግር ኳስን ሲሰናበቱ፣ ማርኪኖስ በአንጻሩ 107 ጨዋታዎች ላይ ተሰልፎ ሁለተኛው ባለ ክብረ ወሰን ና የሻምፒየንስ ሊግ ዋንጫ አሸናፊ በመሆን የክለቡ ና የውድድሩ ባለ ታሪክ ለመሆን በግቷል። ሞሮኳዊ ተከላካይ አሽራፍ ሀኪሚም ኢንተር ሚላን በኮቪድ ምክንያት የገጠመውን የገንዘብ ችግር ለማመጣጠን በማሰብ ከአምስት ዓመት በፊት ወደ ፓሪስ የተገፋ ተጫዋች ነበር። ይሁንና ሞሮካዊው ዓመታትን ጠብቆ የሴሬ ሻምፒዮን ባደረገው የቀድሞ ክለቡ ላይ ግብ በማስቆጠር ጭምር የአውሮፓ ሻምፒዮን ወደ መሆን ተሸጋግሯል። ኢንተርሚላንና ፒኤስጂ ከዚህ ፍጻሜ አስቀድሞ ለስድስት ጊዜያት እርስ በእርስ ቢገናኙም ሁሉም ጨዋታዎች ነጥብ አልነበሩም። የመጨረሻ ግንኙነታቸውን በ2023 ቶኪዮ ላይ የተደረገ የወዳጅነት ጨዋታ ነው። ኔራዙሪዎቹ ሁለት ለአንድ ያሸነፉበት አጋጣሚም የቅርብ ጊዜ ትዝታ ነበር። ሰባተኛውና ወሳኙ ጨዋታ ግን ብዙ ትርጉም ያለው ሆኖ ተጠናቋል። አሰልጣኝ ሲሞኔ ኢንዛጊ ሁሉም ተጫዋቾች ለዚህ ጨዋታ እንዲደርሱልኝ ይፈልጋሉ ባሉ ማግስት ጉዳት ላይ የቆዩ ተጫዋቾቻቸውን መልሰው ቢያገኙም የተመኙትን ዋንጫ ለመሳም አልታደሉም። በሶስት ዓመታት ውስጥ ሁለተኛ መራር ሽንፈትን ከማንቸስተር ሲቲው ፔፕ ጋርዲዮላ በኋላ ከሌላኛው ስፔናዊ ለመቀበል ግድ ሆኖባቸዋል። በሄርሞኒክ ና ባርሴሎናን ጥለው ያለፉበትን አስደናቂ ጨዋታን ያስረሳ ምሽትም በተጋጣሚያቸው ገጥሟቸው በሽንፈት ፈጽሟል። ሉዊስ ኤንሪኬም ቡድኔ እየተሻሻለ ነው ቢልም በልምድ ሳይሆን በአእምሮ ብልጫ ተጫዋቾቹ ዋንጫ ሲያነሱ ተመልክቷል። ከ20 ሚሊዮን ዩሮ የሽልማት ገንዘብ ጋር ኢንተርም ለፍጻሜ ተፋላሚነቱ 15 ሚሊዮን ዩሮ ወስዷል። በኳታር ስፖርት ኢንቨስትመንት ስር የፓሪሱን ክለብ በፕሬዝዳንትነት የሚመሩት ናስር አልከላፊ በ2015 ጠብቀውት ከ10 ዓመት መዘግየት በኋላ እጃቸው የገባውን ዋንጫ በልዩ ስሜት ተቀብለውታል። በተለይ በጨዋታው የተቆጠሩትን አምስት ግቦች ለማመን የሚከብድ ሲሉ ነው የገለጹት። ክለባቸው በሻምፒየንስ ሊጉ ታሪክ በዚህን ያህል ሰፊ ግብ ያሸነፈ የመጀመሪያው ክለብ ሆኖም ተመዝግቧል። ሪያል ማድሪድ አይንትራ ፍራንክፈርትን 73 ሲሚላን ባርሴሎናና ስትዋ ቡካሬስትን አራት ለባዶ እንዲሁም በተመሳሳይ ባየር ሙኒክ አትሌቲኮ ማድሪድን አራት ለምንም ውጤት ያሸነፈበትን ክብር ወሰን በማሻሻል ለዚህ ነው አል ካላፊ ፓሪስ ዋንጫ ይገባታል፣ የፈረንሳይ ሊግም እንደዚሁ ሌሎች ክለቦቻችን በመጪ ጊዜያት ለዚህ ክብር ሊበቁ ይገባል ያሉት የ1993ቱ የማርሴይ ሻምፒዮንነት እንደተጠበቀ ሆኖ የኳታር ባለሀብቶቹ ይህንን መሰል ጊዜ ለማግኘት ቢሊዮን ዶላሮችን አፍስሷል። የዚህ ደስታ ስሜትም ፓሪስ ላይ ብቻ ተከብሮ አያበቃም። በኳታርም ሌላ አቀባበል እንደሚኖር ተነግሯል። ከውድድሩ ካገኙት 150 ሚሊዮን ዩሮ በላይ ገንዘብም ለተጫዋቾቻቸው ቃል የገቡትን የአንዳንድ ሚሊዮን ዩሮ ሽልማት ኳታር ላይ እንደሚያበረክቱ ይጠበቃል። ፓሪስ ሴን ጀርማ በአንድ ዓመት ውስጥ የሦስትዮሽ ዋንጫን በማሸነፍ ከማንቸስተር ዩናይትድ፣ አያክስ አምስተርዳም፣ ባየር ሙኒክና ኢንተር ሚላንን ከመሳሰሉ ስምንት ክለቦች ጋር አቻ ሆኗል። ይህንን ዋንጫ ሙኒክ ላይ ለመጀመሪያ ጊዜ ካሸነፉት ኖቲንጋም ፎረስት፣ ማርሴይ፣ ቦሩሲያ ዶርትመንድ ና ቼልሲ ጋርም ስሙን አጽፏል። በተለይ በ2019 20 በባየር ሙኒክ ተሸንፎ ያጣውን ዋንጫ እዚያው ሙኒክ ላይ ማስመለሱም ሌላኛው አጋጣሚ ነው። በቁጥራዊ መረጃዎች ፔዤ በሻምፒየንስ ሊግ ተሳትፎ 167 ጨዋታዎችን አድርጎ ያለ ዋንጫ የቀረ ክለብ ሆኖ የቆየበትን ደካማ ክብረ ወሰን በ168ኛው ጨዋታ ሽሮታል። ከሱ በላይ በርካታ ጨዋታ ያደረጉት አርሰናል፣ ዳይናሞ ኬቭና አትሌቲኮ ማድሪድ ግን አሁንም ሌላ ዓመትን ይጠብቃሉ። አሰልጣኝ ሉዊስ ኤንሪኬ ከሁለት ክለቦች ጋር ሻምፒየንስ ሊጉን ያሸነፈ ስድስተኛው አሰልጣኝ ሲሆን፣ በተቃራኒው ሲሞን ኢንዛጊ ሁለት ፍጻሜዎችን በመሸነፍ ዘጠነኛው አሰልጣኝ ሆኗል። ክለቡ ኢንተር ሚላንን አራት ዋንጫዎችን በመድረኩ በማንሳት ከአያክስ ጋር የሚስተካከልበትን እድል ሳይጠቀምበት ቀርቷል። ግብ ጠባቂው ያንሶመር በበኩሉ ከየትኛውም ግብ ጠባቂ በላይ የግብ ኳሶችን እያመከነ የመጣበትን የዘንድሮ ክብረ ወሰን በፍጻሜው ጨዋታ በተቆጠሩበት አምስት ግቦቹ ትርጉም አልባ አድርጓቸዋል።

በሻምፒየንስ ሊግ ታሪክ በፍጻሜ ጨዋታ ቀድሞ ግብ ካስቆጠሩ ክለቦች መካከል አብዛኞቹ አሸናፊ ሆኗል። ፔዢ የምንኑ ደግሟል። ከተጫዋቾቹም ኦስማን ደንቤሌ በአስራ ሶስት የግብ አስተዋጽኦ የክሊያምባፔን ክብረ ወሰን አሻሽሏል። ዣውኔቬስ ከጄናሮ ጋቱሶ ና ሃቬር ማሸራኖ በኋላ በርካታ የተጋጣሚ ኳሶችን ያጨናገፈበት ቪቲና በበኩሉ ከዣቬር ናንዴስ ቀጥሎ የተሳኩ ኳሶችን በማቀበል ድንቅ የነበረበትን የሻምፒየንስ ሊግ አመት በዋንጫ ደምድመውታል። አሽራፍ ሀኪሚን ብዙ እድሎችን የፈጠረ አፍሪካዊ ተጫዋች ለመባል በቅቷል። ከጨዋታውና ውድድሩ መጠናቀቅ በኋላ በተሰጡ አስተያየቶች ሉዊስ ኤንርኬ ሴት ልጁን እያሰበ የጀመረውን ጨዋታ ኪልያን ባፔን በማስታወስ ፈጽሞታል። በዚህ ምሽት አብሮን ቢሆን እመኝ ነበር፣ ነገር ግን እርሱ የፈለገውን መርጦ ሄዷል በማለት ፈረንሳያዊ አጥቂም በምላሹ እንኳን ደስ አላችሁ በማለት ለቀድሞ ክለቡ መልእክቱ እልኳል። አሰልጣኝ ሲሞኔ ኢንዛጊ ኢንተር ሚላንን በመልቀቅ ወደ ሳውዲ ሊግ ያመራል የሚሉ ዜናዎችን በሻምፒየንስ ሊጉ ፍጻሜ ማግስት የተነገሩ ናቸው። ይሁን ሆኖ ከተመሰረተበት 1955 እንደ አውሮፓውያን አቆጣጠር ጀምሮ የሻምፒየንስ ሊግ የክለቦች ውድድር እያደገና እያጓጓ መካሄዱን ቀጥሏል። ሪያል ማድሪድን ለ15 ጊዜያት ያነገሰው መድረክ ኤሲ ሚላንን ለሰባት ጊዜ፣ ሊቨርፑልና ባየር ሙኒክን ለስድስት፣ ባርሴሎናንም ለአምስት ጊዜያት የአጉሩ ኃያላን አድርጓል። በቀጣይ ዓመታት ግን ነባርና ታላላቅ ሲባሉ የነበሩ ክለቦች ብቻ የሚደምቁበት እንደማይሆን ዘንድሮ ፍንጭ ሰጥቷል። ለአመታት ዋንጫን የናፈቁና ከዋንጫ ጋር የታረ ያደረጉ ክለቦችን ያሳየው 2024/25 የውድድር አመትም ተመሳሳይ ታሪኮችን ላያሳይ እየተገባደደ ነው። ለክሪስታል ፓላስ፣ ኒውካስትል ዩናይትድ፣ ቦሎኒያ፣ ቶትናም ሆትስፐርና ፔኤስጂ ደግሞ ሊረሱት የማይችሉት አመታቸው ሆኖ ያልፋል። በመግቢያችን እንዳልነው ግን ለፓሪሱ ክለብ ሁለት ተጨማሪ ዋንጫ ተስፋዎች አሉ። በማጣሪያው ከአትሌቲኮ ማድሪድ ከብራዚሉ ቦቶፋጎና ከአሜሪካው ሲያትል ሳውንደርስ ጋር የተደለደለበት የዓለም ክለቦች ዋንጫ ተሳትፎና የአውሮፓ አሸናፊዎች አሸናፊ ሱፐር የሱፐር ካፕ የፍጻሜ ጨዋታ የሁሉም ውጤት ግን በጥቂት ሳምንታትና የወር እድሜ ውስጥ የሚታይ ይሆናል። የአውሮፓ ተወዳጅ ውድድር መድረክ ሻምፒየንስ ሊጉ 24ኛው አዲሱ ሻምፒዮንና የሻምፒዮንነት ወሬ ግን ሰሞንኛ መነጋገሪያ ሆኖ ይቀጥላል። አበቃን። ቸርን ሰንብት